ሰላም ሰላም ለእናንተ የሆን፣ ሰላማችሁ በጥ ብዝት ይበል። እግዚአብሔር አምላክ ኢትዮጵያንም እኛን የሚባርከን ፈጣሪ ባላችሁበት ባለንበት ይጠብቀን። ዛሬ የማሳያችሁ አብረሻድ ይሄ አብረሻድ ወይም ደግሞ አባ ህመር ይሉታል ፌጦ የሚመስል ነገር ነው። ልጆች ፌጦ ነው አሉ። ይሄ ግን ፌጦ አይደለም። ፌጦ በጣም ነው የሚመራው። ይሄ እንደዛ አይመርም። ፌጦ የሚመስል ነገር ነው። ሁሉም አረብ ቤት አለ ይሄ ነገር ማለት ነው ዳይት ሰዎችም ይጠቀሙበታል። ለዳይትም አሪፍ ነው እና ይሄንን አስራር አሳያቸዋለሁ። ባለፈው አመት በካስታ ድ ሰርቸዋለሁ። ሂዱና እዩት። በጣም አሪፍ ነው፣ ተወዳጅ ነው። ሰርች ይላቸዋለሁ። ለፔሬድ ምናምን ፔሬድ ሲመጣ ይጠቀሙበታል። ደም እንዳለ ስለሚያወርድ ማለት ነው እንዲሁም ደግሞ ለብርድ ሰዓት ላይ እና ወደዚህ ጋራ ሲመጣ እዚህ ጋራ አንድ ሲኒ አብረሻድ ላይ ይሄን አብረሻዴ አለቀልቀዋለሁ

እሺ እዚህ ጋር ጓደኞቼ እጀበናለኝ ማፊያ ማለት ነው። የብርጭቆ ነው ያለኝ። እኔ ባላችሁ ተጠቀሙ። እዚህ ጋራ ውሃ ጨምራለሁ። አንድ ሁለት ኩባያ ውሃ ጨመርኩኝ። ሙቃ የፈላ ሙቅ ውሃ ነው የጨመርኩት። ከዛን እዚህ ጋራ አብረሻዱን ወይም ደግሞ አባህመር እዚህ ጨምራለሁ ማለት ነው። ሁለት ስም ነው ያለው ማለት ያ አረብኛ በተለያየ ቋንቋ አጠራር፣ አንዳንዴ እንደዛ ነው። ከዛን ይሄንን አፈለዋለሁ። ልክ እንደ ተልባ ነው የሚዝለገለገው፣ የተልባ አይነት ዝልግ ላይ ከልመልክ አለው። ብርድ ላይ በስማ በጣም ነው የሚወጡት ሰዎቹ። ከዛ ይሄንን እናንተ ከትተዋለን ማለት ነው እሺ ጓደኞቼ እንደምትመለከቱት ነው፣ አረፋውን እናወጣዋለን። ይሄንን ከላይ ከላይ የምንሳፈፈውን እናወጣዋለን። አሁን በደምብ ፈልቶልኛል። በደምብ ነው ይፈልው። ከዛናው እዚ ጋራ ምን እንጨምራለሁ መሰላችሁ? ሄል እጨምራለሁ። ሄል አንድ ማንኪያ ጨምራለሁ፣ አንድ ሻይ ማንኪያ ከዛ አንተ ከትከዋለህ። ከዛ እዚህ ጋር ምን ጨምራለሁ? ዘፈራን ጨምራለሁ። ዘፈራን ካላችሁ ጨምሩ፣ ከሌላችሁ በእንደዛው መጠቀም ትችላላችሁ። ይሄን ዘፈራን ጨምራለሁ፣ ከሌለ ችግር የለውም። ዘፈራ እሺ። አሁን እዚህ ጋር እንን ጨምረው አለው መሰላችሁ ሁለት ኩባያ ይኸው ፍሬሽ ወተት ማለት ነው ሚልክ ሁለት ኩባያ ነው የምጨምረው ግን በጣም ነው የሚንተከተከው በነገራችን ላይ እሺ አሁን እንደምትመለከቱት ነው እዚህ ጋር ምን አለኝ መሰላችሁ አረቢክ ፊስቶ ፔስቲው ማለት ነው። ይሄኛው አለኝ ይሄ ያስፈልጋቸዋል። አረቢክ ፒስቶ ይሄኛውን እንትን ውስጥ ነው የምታገኙት፣ ሱፐር ማርኬት። ይሄ ኖቴላ ቸኮሌት ምናምን የሚሸጥበት እዛ ቦታ ላይ ነው የምታገኙት። አረቢክ ፊስቶ ማለት ይሄ ፈጠይር ላይ እና ኬክ ላይ ከላይ ላይ የምንጨምረው ማለት ነው። ይሄኛው ይሄ ማለት ነው የተፈጨው እሱን ነው እኔ እንትኑን አጂኒዩኑን ተጠቅሜያለሁ፣ ፔስትሪውን ተጠቅሜያለሁ ማለት ነው የጨመርኩት ቅድም ይሄኛው ፔስቱን ሳልሳውን ነው ወይም ሳልሳው ነው የሚባለው እሱ ነው። እዚህ ጋራ ምን ጨምራለሁ መሰላችሁ? ፓውደሩን ጨመርኩ ማለት ነው። አረቢክ ፊስቶ ፓውደሩን ጨመርኩ ማለት ነው። ከዛ ስኳር ስኳር አራት ማንኪያ ስኳር ተጠቅሜያለሁ። እናንተ የምትፈልጉትን ያክል ተጠቀሙ። ከዛ እንደዚህ እናንተ ከትከዋለን። በሚያምር ሁኔታ የሚያምር የሚያምር የሚጣፍጥ ማለት ነው። ይሄን የመሰለ ሰርቼላችኋለሁ እንግዲህ እንደሚወደድላችሁ ተስፋ አደርጋለሁ። ግሪን ፉድ ከለሩ ስለጨመርኩ ነው። ጠብታ ነው፣ በጣም ጠብታ ነው የጨመርኩት። እናንተ ግን አይታችሁ ጨምሮ እንደብዛቱ ማለት ነው፣ እንደምትበሉት ልክ ግሪን ፉድ ከለር ያው የትኛው ሱፐር ማርኬት ውስጥ ማግኘት ትችላላችሁ። የትኛው ከቫኒላ ምናምን ከሚሸጥበት ከሚደረደርበት ቦታ ላይ ቫኒላ ስትገዙ ይሄም እዚህ ጋር አለ ማለት ነው። ይሄን ይመስላል። ዋናው ሄል ነው። ሄል መጨመር አለባችሁ። ሄል ሄል አንድ ሻይ ማንኪያ ሙሉን የጨመርኩት እኔ። ሄል መጨመር አለባችሁ። ይሄን ይመስላል። ምርጦቼ በጣም ተንተክት ኮልኛል። በቆንጆ ሁኔታ ነው ያለው። የት ሄደህ እንዳትልኝ መዳሜ ናት ግማሹን የወሰደችብኝ። ይወሰደችብኝና ለዛ ነው ስለምትወደው ወሰደችው እና ስለዚህ አሁን ደርሶልኛል። በቆንጆ ሁኔታ ፈልቶልኛል ማለት ነው። አቀዳሉን አሳያችኋለሁ፣ እንዴት እንደሚቀዳ ማለት ነው። በጣም አሪፍ ነው፣ እናንተም ትወዱታላችሁ። ዳይት ሆናችሁ ልጆች ስኳር ሳትጨምሩበት ማር ጨምራችሁ መጠቀምቻችሁ፣ ግን መረር ስለሚል ስኳር ያስፈልገዋል። እኔ ግን በባዶ ነው የምጠጣው፣ ያው እንደምታውቁ ወፍራም ነኝ እና ሄል ይመስላል። ሄል መርሳት የሌለባችሁ ነገር ነው። አያችሁ እንዴት እንደሚያም፣ በጣም ነው የሚያም እና እናንተ ተፍከውና እናወጣዋለን እሺ፣ ምርጦቼ አሁን እዚህ ጋራ ምን እጨምራለሁ ወይ? እሺ፣ ካላሩ እንደምትመለከቱት መለከቱት አረንጓዴ ካላር ነው ምክንያቱም የአረቢ ኩፊ ሰሚ ፊስቶ ማለት ነው። ከዛ ይሄንን አረቢክ ፊስቶውን ከላይ እንደዚህ እናደርገውና እንደዚህ አድርገን የምናቀርበው ማለት ነው። ይሄን ይመስላል። ሰብስክራይብ፣ ላይክ፣ ኮመንት ሼር አድርጉ እሺ ሰብስክራይብ ላይክ ኮመንት ሼር አድርጉ በየጊዜው ለእናንተ ይጥቅማሊ በጃ ለምለውን አዳዲስ ቪዲዮዎችን ይዤላችሁ ላይቃለሁ ቲጂ አረቢያን ፉድ ነው ቆንጆ ነው ወድጄዋለሁ ትወዱታላችሁ ሊወደድላችኋል ደግሞ ማለት ነው እንደ አጋጣሚ እንኳን ዛሬ ሳር አርጉና በብርጭቆ ስለ ለመዳማችሁ ስጧት በጣም ነው የሚወደደው ስኳር ጨምሩበት እናንተ ስኳር የማትወዱ ከሆነ ግን ማር መጨመር፣ በዛ ያለ ማር ጨምሩበት። ልክ ፌጦ ነገር ነው የሚመስለው። ግን አለ አረብ ቤት ሁሉ ቤት ነው ያለው እውነት ለመናገር ማለት ነው።